በጋምቤላ ክልል ከመጠጥ በኋላ የሚደረግ ጥንቃቄ የጎደለው የግብረ ስጋ ግንኙነት የኤችአይቪ ኤድስ ስርጭትን እንዲጨምር ማድረጉ ተነገረ። በጋምቤላ ክልል የኤች አይቪ ኤርስ ቫይረስ ርጭት አሁንም ከፍተኛ ቢሆንም ምርመራ የሚያደርጉ ሰዎች ቁጥር አናሳ መሆኑን ክልሉ ኤች አይቪ ኤርስ መከላከልና መቆጣጠር ጽህፈት ቤት አስታውቋል። በጽህፈት ቤቱ የዘርፈ ብዙ ምላሽ የኤች አይቪ ኤርስ ዳይሬክቶሬት ዳይሬክተር አቶ አቡላ ድንጉሩ ለብስራት ራዲዮ እንደተናገሩት በሽታው በተለይም የነገ ሀገር ተረካቢ በሆኑ አፍላ ወጣቶችና ልጃገረዶች ላይ እያስከተለ ያለው ጉዳት ከፍተኛም ነው። መጠጥን ተከትሎ ጥንቃቄ የጎደለው የግብረ ስጋ ግንኙነት፣ ያለ እድሜ ጋብቻ ዋና ዋና ከሚባሉ መካከል በምክንያት ይጠቀሳሉም ብለዋል። ተመርምሮ ራስን ማወቅ የበሽታውን ስርጭት ለመግታት እንደሚያግዝ የገለጹት አቶ አቡላ በክልሉ እየተደረገ ያለ የኤች አይቪ ምርመራ ግን አናሳ ነው ሲሉ አስረድተዋል። እነዚህ ምክንያቶች ተደማምረው አፍላ ወጣቶችን ና ልጃገረዶችን ለበሽታው ይበልጥ ተጋላጭም እንዳደርጋቸው ገልጸዋል። በክልሉ የኤች አይቪ ኤርስ ተጋላጭነት ለመቀነስ የሚያስችሉ የግንዛቤ ስራዎች በትምህርት ቤትና ከትምህርት ቤት ውጭ ላሉ ወጣቶች ተጠናክሮ እንዲቀጥል ዳይሬክተሩ ጨምረው ለጣቢያችን ተናግረዋል። በተጨማሪም የኤች አይቪ ኤርስ ምርመራ እንዲያደርጉና ራሳቸውን እንዲያውቁ የሚያስችሉ ስራዎች እየሰሩ ነው በማለትም ተናግረዋል ስትል ቅድስት ደጀን ይዘግባለች። የተቀመጠ ንብረት ዘርፈው በመውሰድ የሙስና ወንጀል የፈጸሙ ግለሰቦች በስራ ተቀጡ። ብስራት ከዋግምራ ክልል ብሔራዊ አስተዳደር ፍትህ መምሪያ ያገኘው መረጃ እንደሚያሳየው ከሆነ አንደኛ ተከሳሽ ሳላዲን አሰፋ በተፈራ ሀይሉ መታሰቢያ ጠቅላላ ሆስፒታል በክሊኒካል ነርስ ባለሙያነት የሚሰራ ሲሆን ሁለተኛ ተከሳሽ ሀብታሙ ሞላ፣ ሶስተኛ ተከሳሽ አሰፋ ብርሃኑ፣ አራተኛ ተከሳሽ አማረ አዝመራው እና አምስተኛ ተከሳሽ ስሙ አድናኖ ካልተያዙ ሁለት ግብረ አበሮቻቸው ጋር በመሆን የማይገባቸውን ጥቅም ለማግኘት ተንቀሳቅሰዋል። በዚህም ንብረትነቱ የዋግምራ ብሔረሰብ አስተዳደር ጤና መምሪያ የሆነ መቶ ካርቶን ዲዲቲ የ የተቀመጠበትን ኮንቲነር ጥር 12 ቀን 2017 ዓ ም ከምሽቱ ሶስት ሰዓት አካባቢ ሰብረው በመግባትና በመኪና ጭነው በመውጣት ለመስረክ ሲሞክሩ ጥር 13 ቀን 2017 ዓ ም በጋዚ ግብላ ወረዳ 01 ቀበሌ በፍተሻ በቁጥጥር ስር ውለዋል። ታዲያ ምንም እንኳን ግለሰቦች በቁጥጥር ስር ቢውሉም ለዲዲቲ ዋጋ በማውጣት በቁጥጥር ስር ያልዋለው ተጠርጣሪ ጌታነ ቻሌ ለአንደኛ ተከሳሽና ለሶስተኛ ተከሳሽ ለእያንዳንዳቸው አራት መቶ ሺ ብር እጁ ላልተያዘው አንድ ተጠርጣሪ ደግሞ መቶ ሺ ብር በአጠቃላይ ዘጠኝ መቶ ሺ ሺህ ብር በየአካውንታቸው ገቢ በማድረግ በመመሳጠር የሙስና ወንጀልን ፈጽመዋል። የሰቆጣ ከተማ ፖሊስ ጽፈት ቤት ጉዳዩን አጣርቶ መዝገቡን ለዋግ ኅምራ ብሔረሰብ አስተዳደር ፍትህ መምሪያ የወንጀል የስራ ሂደት እንዲላክ በማድረግ የፍትህ መምሪያው የወንጀል የስራ ሂደትን መዝገቡን ከመረመሪያ በኋላ ተከሳሾቹ በመመሳጠር በፈጸሙት የሙስና ወንጀል ክስ በመመስረት ጉዳዩን ለዋግ ኅምራ ብሔረሰብ አስተዳደር ከፍተኛ ፍርድ ቤትም አቅርቧል። ፍርድ ቤቱን በጉዳዩ ላይ ክርክር ሲያደርግ ከቆየ በኋላ አንደኛና ሁለተኛ ተከሳሽ በሶስት ዓመት ከሶስት ወር ጽኑ እስራት በሰባት ሺ ብር ገንዘብ መቀጮ፣ ሶስተኛ ተከሳሽ በሶስት ዓመት ከሰባት ወር ጽኑ እስራትና በአስር ሺ ብር የገንዘብ መቀጮ፣ አምስተኛ ተከሳሽ በሶስት ዓመት አመት ጽኑ እስራትና በአምስት ሺ ብር የገንዘብ መቀጮ እንዲቀጡና የተያዘው ኤግዚቢትም ወደ ሆስፒታል ገቢ እንዲሆን የዋግምራ ከፍተኛ ፍርድ ቤት ሰኔ 3 ቀን 2017 ዓ ም በዋለው ችሎት ውሳኔ ማስተላለፉን ብስራት ራዲዮ ከብሔረሰብ አስተዳደር ፍትህ መምሪያ ያገኘው መረጃ ያመላክታል። የራሳቸውን መኪና መልሰው የሰረቁ ጥንዶች እያነጋገሩ ይገኛሉ። የዩናይትድ ኪንግደም ነዋሪ የሆኑት ጥንዶች የተሰረቀ መኪና ፖሊስ ሊያስመልስ አለመቻሉን ተከትሎ በራሳቸው መንገድ መኪናቸውን ዳግም ከፖሊሶቹ በመስረቅ ማስመለሳቸውን ተናግረዋል። ፖሊስ የተሰረቀውን መኪና በአፋጣይ ሊያስመልስ ያልቻለው፣ ጥንዶቹ ነገሮችን በራሳቸው መንገድ ለመፍታት የተንቀሳቀሱ ሲሆን ፖሊስ የተሰረቀውን መኪና የሚያስመልስበት ጊዜ አልነበረም። በዚህ ነበረ ሲሉ ጥንዶቹም ተደምጠዋል። ሚያፎብ ስፔሪ እና ማክሲምሰን የተሰኙት ጥንዶች ጃጓር ኢፓክ የተሰኘውን ተሽከርካሪ በዚህ ወር መጀመሪያ ላይ በመኖሪያ ቤት በር ካቆሙበት መሰረቁን የገለጹ ሲሆን ተሽከርካሪዋ ጎስት ኢሞቢላይዘር ፊትር የተሰኘ የጸረ ስርቆት መከላከያ መንገድ የተገጠመላት ስትሆን ይህ ቴክኖሎጂም ተሽከርካሪዋ በሌቦች ቁጥጥር ስር ብትውልም ሞተር እንዳይነሳ የሚያደርግ ሲሆን ከዚህ ባሻገር ኤርታግ ሎኬተር የተሰኘ አቅጣጫ ጠቋሚ መሳሪያ የነበረባት ተሽከርካሪ በመሆኗ ያለችበት ግልጽ ቦታ ቢታወቅም ፖሊስ ግን ዘራፊዎቹ በቁጥጥር ስር ማዋል ሳይችል ቀርቷል። ጥንዶቹ መኪና ተቃውሞ ያለችበትን ቦታ ለፖሊስ አሳውቀው የተፋጠነ ምላሽ ሳያገኙ የቀሩ ቢሆንም በዚህም ጥንዶቹ መኪናቸው በራሳቸው ለማስመለስ ወደ ቦታው የተንቀሳቀሱ ሲሆን በቦታው ሲደርሱም የመኪናዋ ውስጥ ሌዘር ልብሶች ተቀዳደው እንዳገኙም ገልጸዋል። ይህን ተከትሎም በሊንክዲን ሀሳባቸውን ያጋሩት ፔሪ ፖሊስ የተሰረቀውን መኪናችንን የማስመለስ ምንም ፍላጎት አልነበረውም፣ በዚህም በራሳችን መኪናችንን ለማስመለስ ሞክረን በእውነትም የራሳችን መኪና ከሌቦች መልሰ መስረቅ እንደሚያዝናና ነገር ነው ስትልም ተደምጣለች። አስገራሚው ነገር ደግሞ ደግሞ ስለ መኪናዋ መሰረቅ ሪፖርት ቀርቦላት የነበረው የሜትሮፖሊታን ፖሊስ መኪናዋ በባለቤቶቹ እጅ ከገባ በኋላ በመደወል የፎረንሲክ ምርመራ ሙያተኞች ይዞ እንዲመጣ መናገሩ የገለጹት ጥንዶቹ ፖሊስ በዚህ ደረጃ ቸልተኛ ከሆነ ዘራፊዎች የመኪና ስርቆት ላይ መሳተፍ መቀጠላቸው አይቀርም ስትል ፔሪ ገልጻለች። ዘገባው የሚሊዮን ሙሴ ነው። እስራኤል ለመራር የአጸፋ ምላሽ ተዘጋጅ ሲሉ የኢራን ጠቅላይ መሪ ተናገሩ። የኢራን ጠቅላይ መሪ አያቶሊ አሊ ካሚኔ ባወጡት መግለጫ የጽዮናውያን አገዛዝ ዛሬ ረፋድ ላይ በውድ ሀገራችን ላይ ለፈጸሙት ወንጀል የቆሻሻውንና ደም አፍሳሹን እጁን ከፍቶ እኩይ ባሪውን ከመቼውም ጊዜ በላይ የመኖሪያ ማዕከላትን በመምታት አሳይቷል። ገዢው አካል ከባድ ቅጣት መጠበቅ አለበት ሲሉም ተደምጠዋል። የኢስላሚክ ሪፐብሊክ ታጣቂ ኃይሎች ኃይለኛ እጅ አይተዋቸውም ያሉት ጠቅላይ መሪው በጠላት ጥቃቶች ብዙ አዣዦችና ሳይንቲ ሳይንቲስቶች ሰማዕት ሆነዋል። ተተኪዎችና ባላደሮችም እንደ ፈጣሪ ፍቃድ ወዲያውኑ ስራቸውን ይጀምራሉ። በዚህም ወንጀል የጽዮናውያን አገዛዝ ለራሱ መራርና የሚያሳቅቅ እጣ ፈንታ ይዘን በእርግጠኝነት እንበቀላለንም ብለዋል። የኢራን ጠቅላይ መሪ አያቶላ አሊ ካሚኒ ኢራንን በማጥቃትና በርካታ ከፍተኛ የጦር አዛዦችንና ስድስት የኒኩሊየር ሳይንቲስቶችን በመግደል ወንጀል ከባድ ቅጣት መጠበቅ አለባት ሲሉን እስራኤልን አስጠንቅቀዋል።